በሰሙነ ሕማማት የማይጸለይ ጸሎት አለ። በሰሙነ ሕማማት የማይጸለይ ጸሎት አለ። ለምሳሌ በስመ አብ ማለት ህማማተ መልካ መልካ ይጸለይ ይባላል። ይህ እንዴት ይታያል? በጣም በሚገርም ሁኔታ ክርስቶስ በመስቀል ላይ ሆኖ በጣም በሚደንቅ ሁኔታ ክርስቶስ በመስቀል ላይ ሆኖ ከኃጢአት ብቻ አይደለም ያነሳል። እነኋት እናትህ፣ እነኋት እናትህ ልጅ እመቤታችን ቅድስት ድንግል ማርያም ከመስቀሉ ስር ተገኝታ የተቸነከሩ እጆቹንና እግሮቹን እያየች። በነጋም ጊዜ የህዝቡ ሽማግሌዎችና የካህናት አለቆች ጻፎችም ተሰብስበው ወደ ሸንጓቸው ወሰዱትና፣ ክርስቶስ አንተ ነህን ንገረን አሉት። እርሱ ግን እንዲህ አላቸው፣ ብነግራችሁ አታምኑኝም። ሰላም የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንዲሁም የግእዝ ሚዲያ ቤተሰቦቼ እንደምንሰንበታችኋል እንደምንሳላችሁ። እነሆ ዛሬ ለተሰኞ ብለን ህማማትን የመጀመሪያ አይቷን ቀን ጀምረናል። ህማማቱ እስኪወጣ ድረስ በዚህ ሳምንት ውስጥ የሆኑትን ከመጽሐፍ ቅዱስ እያወጣን ወደ እናንተ እናደርሳለን። በሉቃስ ወንጌል በምዕራፍ 22 ላይ የተቀመጠውን ነው ያነበብኩላችሁ እንግዲህ። ይችን ሳምንት በተቻለን አቅም ከሀሜት፣ ከትችት፣ ከተንኮል፣ ከስድብ አንደበታችንን ገተን ክፉ ነገር ከማየት መጥፎ ነገር ከመስማት ጆሮችንን ገተን አይናችንንም እንዲሁ ክፉ ነገር ከመመልከት ቆጥበን ችን ሳምንት እናልፋለን። ይሄ የህይወት ልምምድ መንገዳችን እንዲሆን ለሁላችሁም እመኛለሁ ሁልጊዜ እንዲሆንልን ማለት ነው። ስለዚህ በዓሉን ወይም ደግሞ የምናስብበትን የህማማቱን ወቅታዊ የሆኑ ነገሮች ወደ እናንተ ይዤላችሁ እመጣለሁኝ። በቀጥታ ወደ መርሃ ግብሩ እንሂድ። እኔ ዲያቆን አቢሜሌክ ነኝ። እንግዲህ ትላንት ሆሳዕና ነበረ። እንዴት አለፈ ሆሳዕና? እናንተ ጋር እንዴት ነበር ሆሳዕናን እንዴት ነው ያሳለፋችሁት? እንደው በተቻላችሁ አቅም በኮሜንት ላይ እየገባችሁ ሆሳዕና እንደዚህ ነበር፣ ሆሳዕና እንዲህ ሆነ፣ ሆሳዕናን ያሳለፍኩት ከቤተሰብ ጋር በዚህ ሀገር ነው፣ የት የት ሆናችሁ እንዳሳለፋችሁት በዛውም እንድትነግሩኝ ነው። እኔ ሆሳዕናን እንዴት መሰላችሁ ያሳለፍኩት እንደዚህ ነው በጣም ደስ የሚል ቀን ነበረ። በመጨረሻ ላይ አንድ ጓደኛዬ ያው እንዳያችሁት አድንኑ ሲባል የነበረ ነው ያው ቅዳሴ ላይ መቅረጽ ተከልክሏል። ስለዚህ አግባብም አይደለም። በእርግጥ እኔ እንደዛም አድርጌ አላውቅም፣ ግን እንደ ውጭም ስለሆነ ህዝቡንም እየቀረጸ እኚህንም አባት እየቀረጸ ስለነበረ ንግግራቸው መልካም ስለሆነ በዛው ያገኘሁት ቪዲዮ ነው አጋርቶኝ ነው። እግዚአብሔር የተመሰገነ ይሁን። አመሰግናለሁ ወንድሜ። እናንተ ጋር እንዴት እንዳለፈ በስርዓት ብታሳዩን ብትነግሩን ደስ ይለኛል፣ በኮሜንት ላይ እየገባችሁ ብቻ። ግን ዛሬ ወደ ተዘጋጃጀላችሁ ቪዲዮዎች እንሂድ። እስኪ እኚህ አባት በዚህ በህማማት ጊዜ ይመስለኛል የዛሬ ዓመት ሊሆን ይችላል የተቀረጸው። እንዴት እንደሚሰግዱ እንያቸው። የሽበት ዘውድ መድፋታቸውን አይታችኋል። እሱን ተመልክታችሁ ይሆን አላውቅ፣ ግን እግራቸው ለሁለት የማይታጠፍ አንድ እግራቸው ብቻ የሚታጠፍ አባት፣ የዚህ አሁን ያለንበት በህማማት ወቅት ላይ ስግደታቸውን እንዴት እንደሚሰግዱ አይተናል። ስንቶቻችን ጨጓራይን ያመኛል ብለን ጠዋት በልተን ይሆን ስንቶቻችንስ ሩቅ ነው ቤተክርስቲያኑ፣ ስለዚህ እዛ ድረስ ሄድ ይደክመኛል አልችልም ብለን ቀርተን ይሆን? እግር እያለን የምንሄድበት አደል ሰቶን እግር ሰቶን አዎ፣ የምንበላውም ሰቶን። የምንበላውን ነገር ጨጓራ ህመም አለብኝ በሚል ወደ ሆዳችን የምናስገባ ብዙዎች አለን። ነገር ግን ገታ አድርገን ይችን ሳምንት እንደው ከእግዚአብሔር ጋር እንድንነጋገርባት እንድትሆን ነው። እስኪ በዚህ በሰሙነ ሕማማት በጣም ብዙ ጥያቄዎች ይነሳሉ። ከነዛ ጥያቄዎች ውስጥ አንዱ ይሄ ነው። ሊቀ ሊቃውንት ይህንን ይመልሱልናል። በሰሙነ ሕማማት የማይጸለይ ጸሎት አለ። ለምሳሌ በስመ አብ ማለት ማማተብ፣ መልካ መልካ አይጸለይም ይባላል። ይህ እንዴት ይታያል? የማይጸለይ ጸሎት እንኳን የለም። እውነት ለመናገር በተለየ ግል ጸሎት ላይ ውሳኔ እንተላለፍ ነው አንዳንድ ሰዎች እንዲህ ለማለት የሚያበቃቸው እንትን አለ። በዚህ በግብረ ሕማማት አንዱ ውሳኔ አለ። የጸሎት ሃይማኖትም እስከ ሀባይ ብለህ ሐመ ይላል ታመመ፣ ሞተ የሚላል አደለ። ታመመ እስከሚለው ድረስ እስከ አርብ ድረስ ማለት ነው። እስከ አርብ ድረስ ከሰሙን ጀምረውን እስከ አርብ ድረስ ታመመ እስከሚለው ድረስ ስለኛ ከሰማይ ወረደ ከቅድስት ከመቤታች ከነስጋ እነሳያል ሄደለ እዛ ታመመ ይላል። ሀመም የሚለው ማለት ነው። እስከሱ ድረስ ብላችሁ ተውት ይላል። ያችን መነሻ አድርጎ ነው ወደ አንዳንድ ሰዎች ጸሎት አይጸልይም ይሄ ምናም እንደዚህ የሚል ሀሳብ ለመስጠት ያዳፈራቸው መግቢያ የሆናቸው እሱ ይመስለኛል እንጂ በተለይ በግል ጸሎት ምንም አይነት እንትን የለም፣ የተሰራ ስርዓት የለም። የግል ጸሎት ማንኛውም ሰው ሆን ሊጸልይ ይችላል። የማህበር ሲሆን ነው። ይህም ራሱ የማህበር ላይ ነው። የማህበር ማለት ምንድነው? ግብረ ማመት እናነባለን። ጸሎት ሃይማኖት የሚታወጅበት ላይ እስከ ሀበይ ልሃም ድረስ እንሄድና እናቆማለን ማለት ነው እንጂ ከዚያ ውጭ በግል ጸሎት ላይ ይሄን ጸልዩ፣ እናት ጸልዩ ተብሎ የተላለፈ ትእዛዝ የለም። አሁን ቅዳሴም ቢሆን የጋራ ቅዳሴ ነው። መስዋዕት ለመሰዋት ገብተን ምንጸልዩ በጋራ ምንጸልዩ ጸሎት ነው እንጂ በግሉ ቅዳሴ ማርያም ቅዳሴ ጊዜ የሚጸልይ ሰው ቢኖራውን አይጸለም ማለት አይደለም። ስለዚህ ክርስቲያኖች ሁላችሁም ይህን ድምፅ የምትሰሙ በዓለም ዙሪያ ያላችሁ ኦርቶዶክሳውያን በሙሉ ማለት ነው፣ ማማተብ በስርዓት ይፈቅዳል። ማማተብ አለብን፣ ማማተብ እንችላለን ማለት ነው። የግል ጸሎቶቻችንስ ማድረግ አለብን ማለት ነው። የማህበር ጸሎት ማህበሩ ስለሚመራው ብዙም አያስጨንቅም። ምክንያቱም ማህበሩ ቤተክርስቲያን ስለሆነች ማለት ነው። ስለዚህ አማትበን ልንጀምር ይገባል፣ አማትበን ልንበላ ይገባል ማለት ነው። ምንም ችግር የለውም። ስለዚህ ልናማትብ ይገባል። የተያያዙ ነገሮች አሉ። በዚች ላይ አንድ ሳልነግራችሁ የማላልፈው በግብረ ሕማማት በዚህ በሕማማት ወቅት በዚህ ሳምንት ማለት ነው ብዙ ሰዎች የሚሸወዱት መሸወድ አለ። ለምሳሌ የግዝት በዓላት ብለን ያስቀመጥናቸው ሰባት ናቸው። ሚካኤልን፣ መቤታችንን፣ ሰንበትን፣ መድኃኒዓለምን እንደዚህ ተብሎ የተቀመጡ አሉ አይደለ የግዝት በዓላት የምንላቸው ወይም ደግሞ እኛ ማህበር የምናወጣው ለምሳሌ እኔ አሁን ስድስት ኪዳነ ምህረትን እንደ ማህበር ይ ያወጣለሁኝ አይደል ያንን ቀን አንሰግድባቸው ማደል ሰንበትን አንሰግድም አደለ ስለዚህ በዚህ በህማማቱ ጊዜ ሰንበት ነው ሰባቱ የግዝት በዓላቶች ናቸው ክብረ በዓል ነው ብለን የምናልፈውና የምንዘለው በፍጹም የለን በሁሉም ቀን ይሰገዳል በሁሉም ቀን ይጾማል ማለት ነው። ቅዳም ስዑር እንኳን እኮ ቅዳም ስዑር የተሻረች ቅዳሜ ተብላ የተነገረው የተሻረችው ከምንድን ነው ነው? ከጾም እኮ ነው። በሰንበት ቀን እንድንጾም ስርዓት አልተሰራለንም ማለት አዎ ይህቺ ሰንበት ግን ይህቺ ሰንበት ግን ይህቺ ቅዳሚት ማለት ነው ተሽራለች። ለዛ ነው ቅዳም ስዑር የሚባለው ማለት ነው። ስለዚህ ቅዳሜ ዕለት ነው ዛሬ በዚህ በመካከላችን የምናሳልፍባቸው ቀናቶች ውስጥ በዓላት ሲመጡ ስላሴ በሰባት ይውላል ያን ቀን ልንሰግድ አይገባም ዛሬ ስላሴ ነው ዛሬ አቦ ነው እያልን የምንዘክረው በፍፁም አይኖርም ህማሙንና ህማሙን ብቻ ልናስብ ነው የሚገባውና ስለዚህ ከዚህ ነገርም እንድትቆጠቡ ስል በጥቂቱ ለመንገር እወዳለሁኝ ወደ ሌላ ቪዲዮ ይዣችሁ ልሂድ አባቶቻችን ይህንን የሕማም ጊዜ ይህንን ሰሙነ ሕማማትን እንዴት ለብሰው እንዴት ተቆጥበው ነው የሚውሉት፣ እንደው ተግባራቸው እንዴት ይሆን የሚለውን አባ ገብረ ኪዳንን እንስማ። መቼም አብነት አድርገን ይዘናቸዋል። እነኋት እናትህ፣ እነሆ ልጅሽ። እመቤታችን ቅድስት ድንግል ማርያም ከመስቀሉ ስር ተገኝታ የተቸነከሩ እጆቹንና እግሮቹን እያየች ታለቅስ ነበር። ይህን በምታለቅስበት ጊዜ እናቱን ለማጽናናት እነሆ ልጅሽ ብሎ ዮሐንስን ሰጥቷታል። አንደኛው እናት አባትን ማገልገል እስከ ሞት እንኳን ቢሆን መሆን እንዳለበት ሲያስረዳ ነው። ቅዱስ ዮሐንስ አፈወርቅ እንደሚናገረው ይህንን አንቀጽ ሲተረጉም ክርስቶስ የሞተ እንኳን እናቱን ያገለግላት ነበር፣ አንተ በቁምህ በጤንነት እያለህ ጤና እያለህ አካልህ ደህና ሁኖ እናት አባትህን ባታገለግል ምን አይነት ፍርድ ይጠብቃል? ለጌታስ የምትመልሰው መልስ ምንድን ነው? ለእናት የሚደረገው ፍቅር በሞት እንኳን ቢሆን የሚደረግ ነው። ብዙ ጊዜ ሰዎች እናቱን አቀሏታል የሚሉ ሰዎች አሉ። ለእናቱ ቁም ነገር ግድ ማይላቸው፣ ግን ክርስቶስ ስለ እናቱ ግድ ይለዋል። እየሞተ እንኳን የእናቱ ነገር ያሳስበው ነበር የእመቤታችን የቅድስት ድንግል ማርያም ነገር በጌታ በሞት እንኳን ጊዜ ያልተዘነጋ ነው የሚታሰብ ነው። ክርስቲያኖች እነዋት እናት ልንባል የምንችል ስንቶቻችን እንሆን ወይን ስንባላለን ወይ? በእውነት እግዚአብሔር እኛን አምኖን እናቱን እንካችሁ እናንተ ጋር ትሁን ብሎ የሚሰጠን ሰዎች እንሆን የሆንን አላውቅም። ሁላችንም ኃጢአተኞች ጥፎዎች ነን። ስለዚህ እዛ ደረጃ ላይ እንድንደርስ እግዚአብሔር ሁላችንን ይርዳን። እነዋትናትህ የምንባል እኛም እንድንሆን እግዚአብሔር ይስጠን። ግን ምንድን ነው ያየሁት? አባታችን ከቆባቸው ጀምሮ በእውነት በጣም ጥልሚያኮስ የሚመስል ጥቁር ልብስ ለብሰው የመስቀላቸው ይሄ ማህተቡ እንኳን ጥቁር እስኪሆን ድረስ ነው። እንደዚህ በሐዘን የለበሱትና በተቻላችሁ አቅም ይህን ሳምንት የጣመ የላመ ባትበሉ እንደዚህ ነገር ብትለብሱ መልካም ነው ብዬ አስባለሁኝ። እና ያላችሁ ሰዎች ያላችሁን እንደው አደፍ ያለ የሚመስል ነጠላ አደፍ ያለ ነገር ልብስ ብትለብሱ መልካም ነው። በዚሁ ተያይዞ ልነግራችሁ የምችለው በዚህ ሳምንት ውስጥ በጠቅላላ እስከ ቁርባን ድረስ ያላችሁ ሰዎች በሙሉ ሰውነታችሁን ገላችሁን መታጠብ አትችሉም። እሺ አሁን በዚህ በሰሙነ ሕማማት መቼም የሚያስቁ የሚያዝናኑ በጣም ፈታ ልትሉ የምትችሉበትን አይነት ቪዲዮ ያልሰራላችሁ ምክንያቱም እንደው ጊዜውን ወቅቱን የዋጀ ቢሆን ደስ ይለኛል ብዬ ስለማስብ ማለት ነው። ስለዚህ ያንን አትጠብቁ። ግን ይህም ቢሆን ለህይወታችሁ የሚመክር የሚገስጽ ነው። በዓመት አንድ ጊዜ የሚተላለፍ ስለሆነ ሳታሳልፉ ብትከታተሉትና ብታዩት በጣም ደስ ይለኛል። ያው ለብዙ ሰው እንዲደርስ ሰብስክራይብ አድርጋችሁ ሼር አድርጋችሁ ላይክ አድርጋችሁ እንደምትከታተሉኝ እሙን ነው። እሱን አመሰግናለሁኝ። ስለዚህ እንቀጥል ወደሌላ ቪዲዮ የሀሳብ ምንድን ነው? ብዙ ጊዜ አለማችን መናገር ያለባቸው ዝም ሲሉ፣ ዝም ማለት ያለባቸው ደግሞ ሲናገሩ ይታያል። ይህንን እውነታ የወሳ መለት በተለይ በጣም አስበዋል። ሁለት የመጽሐፍ ቅዱስ ታሪኮችን በጋራ ስናስተያይ ይህንን ነገር እንድናስብ ያደርጋል። የመጀመሪያው የበላ ማህያ ታሪክ እንደምታውቁት፣ የበላ ማህያ አፍ አውጥታ በሰው ቃል የተናገረች አህያ ነበረች። እግዚአብሔር የነቢዩን የበላምን እብደት ያገደው አህያይቱ በሰው ቃል እንደተናገር አድርገው ነበረ። እንዴት ትመታኝ አለ እስከዛሬ የምትቀመጥ አህያ አልነበርኩም። ምን ብላ ነቢዩን በላምን በሰው ቃል አፍ አውጥታ ተናግራ የገሰፀች አህያ ነበረች። ይቺ አህያ የተሸከመችው በላምን ነው። በላም ማለት መጽሐፍ ቅዱስ ላይ በጣም ክፉ ከተባሉ ሰዎች አሉ። የበላም ምክር ተብሎ የሚጠራው ራሱ ክፋትን እንደውም የፖርኖግራፊ ሰይጣን የዝሙትን ምስሎች በማሳየት ሰዎችን የማሳሳት ስራ ኢንዱስትሪ አድርጎ እንዲመሰርት አንዱ የበላዓም ምክር ነው። ለባላቅ ለተባለ ሰው እስራኤላውያን ከበረሃ እንደመጡ እርቃናቸውን የሆኑ ሴቶች ጣዖት ይዘው ቆመው ህዝቡን እንዲያሳስቱ ለምን አታደርግን ብሎ የመከረው ምክር የበላዓም ምክር፣ የዝሙትን ምስል ወይም እርቃንን ማሳየትን እንደ ሀሳብ ያቀረበው በላዓም ነበር። ይህንን በክፋቱ የሚታወቀውን ነቢይ እየተሸከመች ይቻያ አፍ አውጥታ ተናገረች። እና የተናገረችው ንግግሩ በመጽሐፍ ቅዱስ ተጽፏል። እኔ ግን በጣም ብትናገር ደስ ይለኝ የነበረው በሆሳዕና ዕለት ጌታ የተሸከመችው አህያ ነበረች። ይቺ አህያ የተሸከመችው እንደ በልዓም አይነት የተረገመ ሳይሆን ቡሩክ የእግዚአብሔር ልጅ የተባለ መድኃኒታችን ኢየሱስ ክርስቶስ ነው። በዚች አህያ ላይ የተጫነው የኃጢአትን ምክር፣ የክፋትን ምክር የሚመክር ሳይሆን የሰውን ድህነት የሚያስተምር ወንጌልን ይዞ ወደ ምድር የመጣ መድኃኒታችን ኢየሱስ ክርስቶስ ነው። በእርግጥ ይቺ አህያ በላያዋ ላይ ክርስቶስ አርፎ በተጓዘባት ጊዜ ምን ተሰምቷት ይሆን? ምንድን ነው አምላክን መሸከም የሚፈጥረው ስሜት? እኛ የበለዓም አህያ ድምፅ ብዙም አያስደስተንም። ምክንያቱም ልትነግረን የምትችለው ብዙም ነገር የለም። ምክንያቱም የተሸከመችው የተረገመ ሰው ወይም ክፉ ስራ፣ ክፉ ሀሳብ የሚያመጣ ሰው በላ የሆሳዕና አህያ ግን የተሸከመችው መድኃኒታችን ኢየሱስ ክርስቶስን ነው። አህያውን ሳለ ኪሩቤን የተሰጣቸውን ክብር የተቀበለችው ሰማይና ምድርን የያዘውን አምላክ የመሸከም ምድርን የተሰጣት እንዴት ነው አምላክ መሸከም መናገር የነበረባት። በወሳና ለት ጌታ ነው የተሸከመችው አህያ ናት። ብዙ ጊዜ ቢናገሩ ምንም የማይጠቅሙ ሰዎች ይናገራሉ፣ ቢናገሩ ብዙ የሚናገሩት ያላቸው ግን ዝም ይላሉ። ይህን እውነታ እንዳስብ የሚያደርገኝ የዚህችኛ አህያ ዝምታ ይ ድጋሚ ባገኛት እባክሽ ለበላም አህያ ተናገር ይምላት ይመስላል። የበላምን ምክር የምትመክሩ ሰዎች ለመምህር ዲያቆን ሄኖክ ኃይሌ ቃለ ሕይወትን ያሰማልን። እሱም የለበሰውን አይታችኋል ደስ ይላል። እና የበለዓምን ምክር አይነት የምትመክሩ ክፋትን በመምከር በማወያየት ክፉ ነገሮችን ሰዎች እንዲያደርጉ ምትገፋፉ ሰዎች እባካችሁ ብትቆጠቡ መልካም ነው። አሁን ይሄ ሰሙነ ሕማማት ስለሆነ ማለት ነው፣ ቢያንስ ሳምንቱ እስኪያልፍ ከክፋት እንራቅ፣ ከመጥፎ ነገር ውጪ እንሁን። እግዚአብሔር ምንም ነገር ምንም ነገር ሰዎች ቢያደርጉን ቢበድሉን ቢያስከፉን እንኳን ክፋታቸውን ራሱ ክፋታቸው የከፉበት ክፉ ነገሩ እነሱን ወቅሶ እነሱን በክፋታቸው አማካኝነት እግዚአብሔር ይቀጣቸዋል እንጂ ክፉ ነገር ስላደረጉብን ክፉ ነገር ስናደርግባቸው ለእኛም እግዚአብሔር ክፉ ነገር እያደረግን እንደሆነ ስለሚያውቅ እግዚአብሔር እኛን የሚቀጣናል። ምክንያቱም የሚቀጣም አምላክ ስላለን ማለት ነው። ሁሉም እንደ ስራው አይደል የሚከፈለው? ስለዚህ ተበድያለሁም የምትሉ ሰዎች ሳትበደሉም በቅናት ተነሳስታችሁ ሰውን የምታጠፉ ሰዎች የበላአም ምክር የምትመክሩ ሰዎች እባካችሁን ከዛ ምክራችሁ ከዛ ኃጢአታችሁ እንድትቆጠቡ ስል አስተላልፋለሁ። የበላአም አህያ የተናገረችውን ሳይሆን ክርስቶስ የተቀመጠባትን ያችን ውርንጭላ ምን ልትለን እንደምትችል ሁላችን እስኪ በልቦናችን እናስ እንቀጥ ተው። ይተውላችኋል። ይቅር በሉ፣ ይቅር ይላችኋል። ምረት ሳይኖረን እዚሁ ማረነ ማለት ምርን ሳይኖርን ማሪ ትላል። አትምርን ቢያንስ እንደው ኩይ ግርም እግዚአብሔር ይዘበትበታል ያይዘበትበት። ቢያንስ ዘመዶች ንጹህ መሆን ቢያቅተን እንኳን ቢያንስ ምረት ይኖራል። ርሩህ ነው። አሁን ካልኳችሁ ጋር የተያያዘ የአባ ገብረ ኪዳን ነው። አጋጣሚ ግጥም አለ አይደለ? ስክት አለ። ይገርማል። ስለዚህ ቢያንስ ሌላው ቢቀር አጥፍተን ይቅር በለን ብለን የምንለምነው አምላክ ይቅር እንዲለን እኛ ይቅርታ ልናደርግ ይገባል። ይቅር ልንል ይገባል ማለት ነው። ያለበለዚያ እኛም የሆነ ወቅት እንቸገራለን። እኛም የሆነ ሰዓት እናዝናለን። ያኔ ወደ እግዚአብሔር እንመጣና ጌታው፣ ባክህ ማረኝ፣ ኃጢአቴ በዝቷል፣ መከራዬ በዝቷልና እያስጨነቀኝ ነው። ስለዚህ ይቅር በለኝ ብለን ወደ እግዚአብሔር እንጨዋለን አለ ያኔ ይቅር ያላልነውን አስቦ እግዚአብሔር ይቅር ላይለን እንደሚችል አስባችሁ ታውቃላችሁ። ይቅር ካላንን እንዴት ይቅርታ ይሰጠናል? ስለዚህ ይቅርታን የሰጠ ማን ነው? እግዚአብሔር ነው። ስለዚህ ሁላችንም ይቅር ልንባባል ይገባል ለማለት እወዳለሁኝ። ቆንጆ ዜና ተሰምቷል። ብሮክ ኒውስ። እኔ በጣም ነው መወደ የልጅ በቃ ኦርቶዶክስም ስለሆነ ደግሞ ደስ ይለኛል። በኦርቶዶክስ ዙሪያ የሆነ ያመጣው የነገረን ደስ ብሎኝ የሰማሁት ዜና አለና እሱን ዜና ላሰማችሁ የኦርቶዶክስ ክርስትና በትምህርት ቤት ውስጥ ለልጆች እንዲሰጥ መታሰቡን ተከትሎ በዚህ ሰዓት በዓለም አቀፍ ደረጃም መነጋገሪያ የሆነ መረጃ ተሰምቷል። ልጆችን ጥሩ ስነምግባር ይዘው እንዲያድጉ ለማድረግም በትምህርት ቤቶች ውስጥ የኦርቶዶክስ ክርስትናን ለማስተማርም ከኦርቶዶክስ ቤተክርስቲያን ጋር እየሰራ መሆኑንም የቡልጋሪያ መንግስት መግለጹን ተከትሎ ብዙ ድጋፍና ብዙ ተቃውሞ በአውሮፓ ምድር ላይ ተሰምቷል። ሀሳቡን የተቃወሙ ተቾችም የትምህርት ስርዓቱ የበለጠ ሌሎች አስፈላጊ ችግሮች እንዳሉት በመናገርም ይህ ነገር ነገር አያስፈልግም ሲሉ ተደምጠዋል። የትምህርት ሚኒስትሩ ክራስሚር ቫልቬጅ በመጋቢት ወር በቡልጋሪያ የህዝብ ስርጭት ላይ በቴሌቪዥን ቀርበው በኦርቶዶክስ ክርስትና ላይ ትምህርቶችን ከሚቀጥለው አመት ጀምሮ የትምህርት ቤቱ ስርዓተ ትምህርት ዋነኛ አካል ለማድረግ ስላለው ቅድ ሀሳብ ሰጥተው ነበር። ከጃንዋሪ ወር ጀምሮ ስልጣን የሚጋራው የመሃል ቀኝ ጂኢአርቢ ፓርቲ አባል ቫልጆቭ ይህ አይነት ትምህርት ለአንድ ሰዓት ያህል በጎነትንና ሃይማኖትን በማስተማር ከቡልጋሪያ ኦርቶዶክስ ቤተክርስቲያን ጋር በመተባበርም ልጆችን ጥሩ ሰዎች እናደርጋቸዋለን ብለዋል። አክለውም ከፍ ያለ አላማ ነው፣ ነገር ግን በአንዳንድ የቡልጋሪያው ያለ እንደዚህ አይነት ትምህርቶችን ሊያስተዋውቁ ስለሚችሉትም የአመለካከት አይነት ስጋትን የፈጠረ እንደሆነም በበርካታ ዘንድ ሐሳብ እየተሰጠበት ይገኛል። እናንተስ በዚህ የቡልጋሪያ መንግስት እቅድ ላይ ምን ሐሳብ አላችሁ? ሐሳባችሁን ስጡበት። እግዚአብሔር የተመሰገነ ይሁን። በ ኢትዮጵያ ውስጥም ይሄ ነገር ሊጀመር ይገባል ባይ ነኝ። አይደል አይመስላችሁም? ሐሳባችሁን ያው ኮሜንት ላይ ማስቀመጥ ትችላላችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የማያልቅ በጣም ረዥም የሆነ ትምህርት አላት አይደል እጅግ በጣም ብዙ እጅግ በጣም ብዙ ታዲያ ግን እነዛ ትምህርቶች የሚያድኑ፣ የሚፈውሱ፣ የሚገስጹ፣ የሚያስተምሩ ሰውነትን ወደ ሕይወት የሚመልሱ ምናምን ናቸውና በእውነት ጥቂት ጥቂት በሁሉም የመንግስት ትምህርት ቤቶች ቢሰጥ መልካም ነው። ጎርጎሪዎስ ትምህርት ቤት እና የአንድ ጳጳ ስምስም ትምህርት ቤት አይቻሉ የመሰለኛ አደለ እና በእነዛ ትምህርት ቤቶች ውስጥ የተወሰነ ነገር ሊሰጥ እንደሚችል አይቻለሁኝ። የተወሰነ ማቃውም የሐዋሳ ቅዱስ ገብርኤል ቤተክርስቲያንን የተወሰነ ትምህርት ቤቱን አውቀዋለሁና ትምህርት ቤታቸው ውስጥ እንደዚሁ መዝሙሮችን፣ ውዳሴ ማርያሞችን የተለያዩ ነገሮችን ሲያስተምሯቸው አይቻለሁኝ። ያው እነዚህም ቪዲዮዎች አይታችኋቸው ከሆነ ከዚህ በፊት ሰርች የላችኋለሁኝ በትምህርት ቤት ውስጥ እየተሰጡ ያሉና እያየናቸው ያሉ ናቸው ያቸው እነዚህ እንደ ሳይልም በቃ በዚህ እድሜው ጥሩ ነው፣ ቆንጆ አድርገው አሸምድደውት ይዘውት። መቼም ቅኔ በዚህ ዕድሜ አይገባም። ያው እግዚአብሔር ከፈቀደ በእርግጥ የማይሆን ነገር የለም አይያዝም በዚህ ልክ ለማለት ነው። ዘርፋችሁ የምታመጡት አይነት ነገር አይደለም በዚህ እድሜ ቅኔ። ግን ያው እግዚአብሔር ከፈቀደ ከዚህም በላይ አለ። ማዊ ገላነሽን ታስታውሱ እንደሆነ በእናታቸው ጀርባ ላይ ሆነው በሴቶች ገጥ ቆመው፣ እንግዲህ ጀርባ ላይ ማለት ህፃን ማለት ነው። ጀርባ ላይ መሆን ማለት በጣም ህፃን ናቸው ማለት ነው። አባታቸው ከቅኔ ማህሌት ቅኔ ሲያደርጉ ከአባታቸው ላይ ይቀሙ ነበር ይባላል። ቅኔውን እየዘረፉ ይቀሟቸው ነበር ይባላል። ማዊ ገላነሽ እና ፍቃድ እግዚአብሔር ሲሆን በዚህ ልክ ሊሆን ይችላል ለማለት ፈልጌ ነውና ቤተክርስቲያን ውስጥ የሰራችሁ የዓለማዊ ትምህርትን የምታስተምሩ አብያተ ክርስቲያናቶች እንደዚሁ ልጆቻችሁን በደንብ በዚህ ልክ ብታስተምሩ መልካም ነው፣ ለማለት ወዳለኝ የችኛዋን ቪዲዮ ያሳያችሁና ጨርሳለኝ። እኛ አባት ፕሮፌሰርም ናቸው ብለዋል፣ ግን ደግሞ ካህን ናቸው። የሚናገሩት የአንደበታቸውን ፍሬ እንስማ። ጨርሻለሁ። አንዴቆችን ስሙና ትሄዳላችሁ። በጣም በሚደንቅ ሁኔታ ክርስቶስ በመስቀል ላይ ሆኖ ከኃጢአት ብቻ አይደለም ያነሳል። እሱ ደመግቡ አልነበረም። በሱ ቁስል እኛ ተፈወስን። ኢሳያስ የሚነግረን እኛ ከአዳም ጥፋት በኋላ እግዚአብሔርን የምንመስልበት ውበታችን ተጨማዶ ጠፍቶ ነበር። አተነው ነበር ሳይሆን ጠፍቶ ነበር፣ ደብዝዞ ነበር። ክርስቶስ ያንን ሊመለስልን በደም ታልቦ በደም ተውቶ በጣም በሚደንቅ ሁኔታ በመስቀል ላይ ሆኖ ውበታችንን መለሰልን። ይሄ ተዋዊ ውበታችንን የነፍስ ውበት ብቻ አይደለም ሰው መሆናችንን መለሰልን። የሚሰሩትን አያውቁምና ይቅር በላቸው። ምን ያህሎቻችን በዚህ ውስጥ እንኖራለን? ክርስቶስ ይሄንን አድርጎ በመልካምነት ክፉ ያደረጉበት በመልካምነት ተገለጸ። ሰው መሆን ስንጀምር የምናደርጋቸው ነገሮች ሁሉ፣ ለሁሉ ነገር መጨነቅ እንዳለብን እንረዳለን። እናንተ ምን በጣም ገረመኝ መሰላችሁ? አሁን እሳቸው ሲናገሩ የገባኝ ነገር ለካ ክርስቶስ ከኃጢአት ማሰሪያ የተፈታን ንጹሐን እንድንሆን ብቻ ለካ አይደለም የተሰቀለው፣ ብዙ ነገር ተመልሶልናል። ለካ እንደ ሰው ሁሉ ደምግባት አልነበረንም ክርስቶሳዊም አይደለንም። ምክንያቱም በሱ ህግ፣ በሱ ስርዓት፣ በኦሪት ጊዜ የነበሩ ያንን እየተከተሉ ሄደው ቢሆን እንኳን ሲኦል ነበር የሚገቡት። ያው በተዋረት በመጣ ኃጢአት አማካኝነት ግን ሰውነታችንን፣ ፊታችንን ሁሉ ሰው እንድንመስል ሁሉ አድርጎናል ማለት ነው። እግዚአብሔር አምላክ በዚህ ልክ እኛን ይወደናል። የፈጠረውን ፍጥረት በፍጹም የማይዘነጋ አምላክ ስላለን በእውነት እጅግ በጣም እናመሰግናለን። እግዚአብሔር ወይና አሁንም እንደ ኃጢአታችን ብዛት ሳይሆን እንደ ምህረት እንደኛ ክፋት ሳይሆን እንደ ይቅርታ ይቅር ብለህን ብርሃነ ትንሣኤህን እንታሳየን ከወዲሁ ወደ አንተን ቃትታለን። የተከበራችሁ የግዕዝ ሚዲያ ቤተሰቦቼ እንግዲህ ሰብስክራይብ አድርጋችሁ እንደተመለከታችሁ በትልቅ ተስፋ ውስጥ ነኝ። አድማዊ ተመልካቾችን ደግሞ የላይክ በተኗን እየነካችሁ አብረን ወደፊት እንጓዛለን ብዬ አስባለሁኝ። ጥቂት ሁልጊዜ እንደምላችሁ ሁልጊዜ እንደምናደርገው የተወሰኑ ለትንሳኤ በዓል ማለት ነው የማግዛቸው ካህናቶች አሉ። እንግዲህ ያው ቤተክርስቲያን ብዙ ብዙ ችግሮች አሉ ካህናት ጋር ቤተክርስቲያን ላይ እንደውም ተቸግረው ብዙ ካህናቶች ይቸገራሉ። እና እነዚህን ካህናቶች ጾም ለማስያዝ ቤተሰብ ለማስፈታት ማለት ነው ከቤተሰቦቻቸው ጋር እንደ የተወሰነች የተወሰነች ነገር ሁል ጊዜ እናደርጋለን። ታስታውሱ እንደሆነ የዛሬ ዓመት የዛሬ ሁለት ዓመት እነዚህ ነገሮች ከእናንተ ጋር በማድረግ የተወሰኑ ነገሮችን አድርጊያለሁ። ስለዚህ ይሄ አካውንት የግል የኔ ነው፣ የግል የኔ ነው። እምነት ያላችሁ ሰዎች እና በዚህ ነገር ጥልጥርጥር ያልገባችሁ ሰዎች ካህናትን የተቸገሩ ካህናትን ብዙ ቤተሰብ ያላቸውን ካህናት አንዳንድ ዶሮ ገዝተን እንሰጣቸዋለን። ምንም አንጨምርላቸው ምንም ምንም አንጨምርላቸው። በእውነት እኔ የምችለው በዚህኛው ዓመት ይሄንን ነው። አንዲት ፍሬ ዶሮ ገዝቶ መስጠት ብቻ በቃ፣ ይሄንን ነው የምችለው። የግል አካውንታቸውን የካህናቶችን የሚረዱትን አምጣ የምትሉኝ ከሆነ እሰጣችኋለሁ። ግን ይሄ እዚህ ጋር የምታዩት አካውንት የኔ የግሌ ነው። ስለዚህ በዚህ አካውንት ላይ የምትችሉትን ገንዘብ በእምነት በእምነት የምትችሉትን ያህል ታስገቡና ካህናቱን አንዳንድ ዶሮ ገዝተን እንሰጣቸዋለን። የገዙት ለገዙት ለገዙት ደግሞ ሽንኩርት እንገዛላቸዋለን። ሽንኩርት ለገዙት ደግሞ ዘይት እንገዛላቸዋለን። እንዲያድርገን ጾሙን ካህናቱን እናስፈታለን። የምታስገቡ ሰዎች በቴሌግራም እየገባችሁ ከሌ ከሌ ነኝ ይህን ያህል ብር አስገብቻለሁ በጸሎት ያስቡኝ ብላችሁ ክርስትና ስማችሁን ታስቀምጡልናላችሁ። ይህን ነገር ተባብራችሁ ስለምታደርጉትና ስለሚሆን ሁሉ እግዚአብሔር የተመሰገነ ይሆን። ሀገራችን ኢትዮጵያን፣ ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቅልን። ስብሐት ለእግዚአብሔር። ዳግም እስክንገናኝ ሰላም ቆዩ።